67 ሚሊዮን ዶላር በላይ የሚያወጣ የግል ጀት ያለው ከኢንቨስትመንቶቹ በወር ከአምስት ሚሊዮን ዶላር በላይ የሚያፍሰው በጠቅላላ አስር ቢሊዮን ዶላር ሀሴት ያለው ወጣቱ እጅግም ሀብታሙ አፍሪካዊው ልዑል ቀኑን እንዴት ያሳልፋል? ህይወት እሱ ጋር እንዴት ናት? ልውል ሙላይ ሐሰን የተወለደው ግንቦት 8 2003 በሞሮኮ ሲሆን የንጉስ ማህመድ ስድስተኛና እና ላላ ሰልማ የመጀመሪያ ልጅ ነው። ታዲያ ከተወለደ ጀምሮ ለየተባለ አስተዳደግ ውስጥ ይገኛል። ታዲያ እሱ ሲወለድ 21 ጊዜ መድፍም ተተኩሷል። ያደገው በራባት ሮያል ቤተ መንግስት ውስጥም ሲሆን በልዑሉ ብዙ ልጆች የሚመኙት የልጅነት ጊዜ የነበረው ሲሆን፣ ነገር ግን በዛ ቤተ መንግስት ውስጥም የቅንጦት ህይወት ብቻ አልነበረም። መዝናናት ብቻም ሳይሆን ትምህርት ለሱ ትልቁ ቅድሚያ የሚሰጠው ጉዳይም ነበርም። እናም በራባት በሚገኘው ታዋቂው ሮያል ኮሌጅ ገብቶም ነበርም። በአስተዳደርና ኢኮኖሚ እና ማህበራዊ ሳይንስ የተማረ ሲሆን በተጨማሪ ዓለም አቀፍ ግንኙነትን ማጥንቷል። ታዲያ ከዚህ በተጨማሪም ልዑሉ በነበረው የቋንቋ ክህሎት ይደነቅም ነበር። በዚህም አረበኛን በራሱን ቋንቋ ማለት ነው በአቀላጥፎ ይናገረው ነበርም። በተጨማሪም ዓለም አቀፍ ቋንቋ የሆኑትን እንግሊዘኛን፣ ስፓኒሽ እና ፍራንችንም እንደዚሁ በብቃት ይራቀቅባቸው ነበር። ነገር ግን በሱ ቦታ ያሉ ወይም የነበሩ ሌሎች የንጉስ ልጆች ማለትም ልዑሎች ያደርጉ የነበረው የህይወት ዘይቤያቸው መዝናናት፣ ቤተ መንግስት ውስጥ መንፈላሰስ፣ በግል አውሮፕላን መዞርም ነበር። ነገር ግን የልዑል ሙላይ ውሎ ግን እንደዛ አይደለም። ልዑሉ ገና በትንሽ እድሜያቸው ከፍተኛ ኃላፊነት መውሰድ፣ ትላልቅ ስብሰባዎች ላይ መገኘት፣ ሀገርን በመወከል በመገኘት በርካታ መንግስታዊ ስራዎች በመስራት የተጠበበ ጊዜ ነበራቸው። በዚህ አያበቃም። ልዑሉ በትላልቅ የኢኮኖሚ ፕሮጀክቶች ውስጥም ይሳተፉ ነበር ታዲያ እንደ ኢሮፓውያን አቆጣጠር በ2019 በሜዲትራኒያን ላይ የተሰራው ትልቁ ደሴት ሲመረቅም አባቱን ወክሎ የተገኘው እሱ ነበር። ታዲያ ይህ ደሴት የአካባቢው የንግድ ጨዋታ ቀያሪ የነበረም ሲሆን ልዑል ሙላይ የሀገሩ ሞሮኮን የኢኮኖሚ እድገት ከምንም በላይ ትኩረት የሚሰጠው ጉዳዩም ነበርም። በ2019 ልዑል ሙላይ በፈረንሳዩ ፕሬዚዳንት ጂኮ ሺራክ የቀብር ስነ ስርዓት ላይ በመገኘትም ከዓለም መሪዎች ዘንድ በክብር ሀገሩን በመወከል ተዋውቋል። ነገር ግን ሙላይ ምንም እንኳን በስራ ተወጥሮ ቢውልም ለቤተሰብ ውስጥ ድንቅ ጊዜ አለው። ሁሌም ቢሆን ቤተሰቡን አክብሮ በመገኘት ለወጣቱ ትምህርት የሚሰጥ ድንቅ መሪ ሆኗል። በዚህም ማሳያ የሚሆነው በ2019 ከእናቱና ታላቅ እህቱ ጋርም በኒውዮርክ በመዝ ለመዝናናት ጊዜ ማሳለፉ ትልቅ ማሳያ ሆኖ ይጠቀስለታልም። ልዑሉ ከሰፊ የሥራ ሰዓቱ በኋላ እግር ኳስ መጫወት ፈረስ መጋለብ ይወዳል በዚህም ሰፊ ጊዜ ያሳልፋል ታዲያ ፈረስ መጋለቡ ለስፖርት ብቻም ሳይሆን ከአገሩ ባህል ጋርም ግንኙነት መፍጠሪያም ሲሆን ፈረስ መጋለቡንም አባቱ ንጉሱ ራሳቸው ናቸው ያስተማሩትም በዚህም ለፈረስ ገልቢያ ትልቅ ቦታ ይሰጣልም በተጨማሪም ከዓለም አቀፍ ግንኙነት ትልቅ ትኩረት በመስጠትም ይማራል ያጠናል በተለይም ሀገራትን እንዴት አብረው መስራት ይችላሉ ትልቁ ለማወቅ የሚፈልገው ነገር ነው። ያ ደግሞ ሀገርን በመምራት ለሚፈልግ ሰው የግድ ማወቅ ያለበት ትልቁና አንገብጋቢ ጉዳይ እንደሆነ ታናሹ ትንሹ ልዑል ሙላይ በደንብ ይረዳል። የልዑል ሙላይ ላይ ንጉሳዊ ቤተሰብ ዝም ብሎ ቤት አይደለም። የሚኖሩበትም የነሱ መኖሪያ በአገሪቱ እጅግ ዘመናዊና ታሪካዊ ስፍራ ነው። ታዲያ ቤተመንግስቱ መተኛ ክፍሎች መተኛ ብቻ አይደሉም። የሞሮኮን ባህላዊ፣ ታሪካዊ እውነቶችን የያዙ ናቸው። መጠሪያውም ካዛ ብላንካ የንጉሳውያን ቤተመንግስት መንግስት ይባላል። ታዲያ ሌላኛው ቤተ መንግስት ፌዝ ሮያል ፓላስ የሚባለው ደግሞ የሞሮኮ ትልቁ ቤተ መንግስትም ሲሆን ሰማኒያ ሄክታር ቦታን ይሸፍናል። ይህ ማለት ደግሞ መለስተኛ ከተማ መመስረት የሚችል ቦታ ማለትም ሲሆን በሞሮኮ አስደናቂ ግንብም የተከበበ ሲሆን በሞሮኮ ባህልም የንጉሳውያንን እጅ መሳም የአክብሮት ምልክትም ሲሆን፣ ሆኖም ግን ልዑሉ ግን እጁን ሊስሙ ሲሉ ይጎትታልም። በዛም ምትክ መጨባበጥን ይመርጣልም። ምክንያቱ ደግሞ ለሁሉም እኩል ክብርና እኩልነት ይገባል ብሎ በማመኑ እንደሆነም ይነሳልም። ልዑሉ በአክብሮታቸውና በአድማጭነታቸው ከሀገሬው አልፎ መላው ዓለም ያደንቃቸዋልም። በተጨማሪም ልዑሉ ለከፍተኛ ኃላፊነት ከዓለም አቀፍ ጉዳይ እስከ ሞሮኮ ባህላዊ ጉዳዮች ድረስ በሁሉም መልኩ እየተቀረጹ ይገኛሉ። በተጨማሪም ሉሉ ራሱን እየመከላከልና የደህንነት ፕሮቶኮሎች ስልጠናዎችንም ሰልጥነዋል። ይህም የሆነው አንዱ ጠባቂያቸው ከደረሰበት አሰቃቂ ግድያ በኋላ መላ ቤተሰቡ ለደህንነታቸው ከፍተኛ ትኩረት መስጠትም መጀመሪያቸው ይነሳል።